ዋና ዋና ዜና። የአፋብ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር በርካታ ድሎችን ተቀዳጀ። በምዕራብ ጎንደር መተማ ወረዳ የአገዛዙ ደመጣጭ ቡድን ክፉኛ እየተቀጣ ሙትና ቁስለኛ እየሆነ ይገኛል። በዝርዝር እንመለከተዋለን። ፋኖ ከውጊያ ጎን ለጎ የማህበራዊ አገልግሎቶችን እያሰፋ መቀጠሉ ተሰማም። የአማራ ፋኖ በራሪ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ክፍለ ጦር አመራሮች የአቅመ ደካሞችን ሰብል በመሰብሰብ ማህበራዊ ኃላፊነታቸውን እየተወጡ ይገኛሉ። የምንመለከተው ሌላኛው ጉዳያችን ነው። ወደ ግንባር መረጃዎቻችን ስንመለስ በተለያዩ አካባቢዎች አሁንም የድል ግስጋሴው ተጠናክሮ እንደቀጠለ ነው። ጠላት ወደ አድጓም ይተራራፍ ፈርጥጧል። በጎጃም ግንባር የቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ በዛሬው ሁለት ከፍተኛ ድል አስመዝግቧል። እንመለከተዋለን። በተመሳሳይ የምዕራብ አማራ ቀጠና ቴዎድሮስ የ21ኛ ኮር ምስረታ ተጠናቋል። በስሩ ያሉ ክፍለ ጦሮችም ይፋ ሆነዋል። እናስደምጣቸዋለን። እናት ፓርቲ በኦሮሚያ ክልል በኦርቶዶክስ እምነት ተከታዮች ላይ እየደረሰ የሚገኘው ጭፍጨፍ አሁንም ተጠናክሮ መቀጠሉንና እዚህም ክፉኛ ማዘኑን አስታውቋል። ሌላኛው ዝርዝር ጉዳያችን ነው። ከጋሸና ከተማ በቅርብ ርቀት በተደረገው ውጊያ ስምንት ያገዛዙ ወታደሮች ሲገደሉ ሌሎችም ክፉኛ መቁሰላቸው ተሰምቷል። እጅግ ወታደራዊ ስትራቴጂካዊ ጠቀሜታ አላት ተብሎ የሚነገርላት የጋሸና ከተማ አሁንም በፋኖ ከበባ ውስጥ መሆኗ ነው የተሰማው። ጤና ይስጥልን። ይህ የፋኖ ድምጽ ነው። ውዳማች ተመልካቾች በመላው ዓለም ሆናችሁ የዓለም አቀፍ ፋኖ ሚዲያ የዕለታዊ መዋለ ፋኖ ዜና ጥንቅር የዜና ሰዓት በመጠበቅ ዝርዝር ሁነቶችን ስለምትከታተሉ ስለምታደምጡ እጅግ አድርገን እናመሰግናለን። ወንድ አለቢ ክስ ነኝ። ቀደም ሲል የነገርኳቸውን ዝርዝር አበይት መረጃዎች ጨምሬ ሌሎችንም በአበይትነት እየተመለከትናቸው ቆይታ እናደርጋለን። እናንተም እስከ ፍፃሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዝ ናችሁ። ወደ ቀዳሚው ዝርዝር መረጃችን እንሸጋገራለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝሜሳው ሰው ካሳ ሁለተኛ ከወር በምዕራብ ጎንደር መተማ ወረዳ ያገዛዙ ደመጣጭ ቡድን ክፉኛ የተቀጣሙት እና ቁስለኛ እየሆነ ይገኛል አለ ቀጠናው ላይ በተደረገው ተደጋጋሚ አውደ ውጊያ ሽንፈት የገጠመው የአገዛዙ ኃይል ተጨማሪ ኃይል ለማስገባት ትላንት በስቲያ ጥቅምት 25 የአገዛዙ ጸረ አማራ ስርዓት መነሻውን ምዕራብ አርማጭሆ ማስሮ አድርጎ ወደ መተማ ወረዳ ለመግባት ሲንቀሳቀስ ዋና ብስቶች የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር በአባይ ብርጌድ በአርበኛ ገብሬዎት እየተመራና ደጃዝማች አራተኛ ኮር አርበኛዎች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋ እየተመራ ይህንኑ ግብስ ብሳይል ሁለቱ ብርጌዶች ወሳኝ የሞት ወረዳ ታጉድ ከምትባል ቦታ ደፈጣ በማድረግ ከቀኑ ዘጠኝ ሰዓት ላይ መብረቃዊ ጥቃት ፈጽሞበታል። በዚህ ፈጣን የማጥቃት የደፈጣ ውጊያ የደነገጠው የአገዛዙን ብራስ ጠባቂ ኛራጅ ቡድን ሆዳም የብልጽግና ተስፋ ቆራጭ በራሳቸው መተማመን የሌላቸው ትንንሽ ጭንቅላቶች በአሁኑ ሰዓት በቀ ያስቀጥናው ከፍተኛ ሽንፈትና ደንጋጤ ውስጥ ገብቷል። ይህንኑ በደፈጣ የጀመረው ውጊያ በአሁኑ ሰዓትም ወደ መደበኛ አውደ ውጊያ ተቀይሮ የአገዛዙ ጥምር ኃይል ቀልበት ውስጥ ገብቶ ክፉኛ እየተመታ ይገኛል። ነፍስ ውጪ ነፍስ ግቤ ከበባ ውስጥ ይገኛል። የጠናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው መረጃው እንዳደረሰን አውደ ውጊያው በአስፈሪነቱና በድል እንደቀጠለ ስለመሆኑ ሰምቷል። ከትላንት በስቲያ የተደረገው አውደ ውጊያ ከዘጠኝ ሰዓት ከአመሻሹ 11 ሰዓት በተደረገው ውጊያ ብቻ ከፍተኛ ቁጥር ያለው የጠላት ኃይል ሙት እና ቁስለኛ ሲሆን የሞርታር ቀንቦል ላይ ድሽቃት ተተኳሽና ወታደራዊ ሻንጣዎችን በፋኖ እጅ ውስጥ ገብተዋል። ውድ አድማጭ ተመልካቾች በዚህ መረጃ ዙሪያ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይና በአርበኞች ክፍለ ጦር ስር የሚገኘው የበላይ ዘለቀ ብርጌድ ዋና አዛዥ አርበኛ ተስፋይ በቀጥታ የስልክ መስመራችን ላይ በመገኘት በአውደ ውጊያ ወቅት የነበረው አጠቃላይ ሁነት ምን እንደሚመስል ለዓለም አቀፍ ፋኖ ሚዲያ መረጃዎችን አጋርተውናል። ጤና ይስጥልን አርበኛ ባንድራው ግርማይ እንደምናለህ። ቀደም ሲል ለአድማጭ ተመልካቾቻችን ባደረስነው መረጃ መሰረት እናንተ በቀጠናው ያደረጋችሁት ተጋድሎና ትንቅንቅ ምን ይመስላል የሚለው አርበኛ ተስፋይን ጨምሮ መረጃውን ልትሰጡን መስመር ላይ ስለተገኛችሁ እጅግ አድርገን እናመሰግናለን። ለአድማጭ ተመልካቾቻችን መንገድ መጀመር ትችላላችሁ። አርኛ ባንዲራው ቡድና የአራተኛ ደጃዝማች ህዝብ ግንኙነት ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ አራተኛ ደጃዝማች ኮር እንግዲህ በትናንትና ሁለት ከምሸቱ አስር ሰዓት አካባቢ ትልቅ ጀግ ተፈጽሟል። እንግዲህ በቀን ሀያ አምስት ሁለት ሁለት ሺ አስራ ስምንት ዓመተ ምህረት ነው። ከምሸቱ አስር ሰዓት በመተማ ወረዳ ታጉር ቀበሌ ልዩ ጎጡ እርጎዬ በምትባል ቦታ ላይ ከአጋማ በሞገሲ አድርጎ ወደ አጋማ አድርጎ ወደ ታጉር ሲንቀሳቀስ በነበረው የፋሽን ወራሪው ብልጽግና ሰራዊት ላይ ትናንት ሁለት ብርጌዶች እርምጃ ወስደዋል። እንግዲህ ቅድም በመግቢያው ለመጥቀስ እንደሞከርኩት የአርበኞች ክፍለ ጦር በላይ ዘለቀ ብርጌድ እና በአሳና ዋሴ ክፍለ ጦር ደግሞ በአባዬ ብርጌድ በጥምረት ነው ደፈጣ በመጣል በጠላት ላይ ከፍተኛ እርምጃ ወስደዋል። በዚህ በነበረው እርምጃም ከአራት በላይ እንግዲህ ባለው በአካባቢ ማህበረሰብ እንደተረጋገጠው ከፍተኛ የነበረ የተንቀሳቀሰው ከአራት በላይ የሞተ ሲሆን ከአስር በላይ ክፍለኛ እንደሆነ ነው ያለን መረጃ። እንግዲህ ይህን አስመልክቶ አሁን በመስመር ላይ የሚገኘው የአማራ ፋኖ ብሔራዊ ሀይል ሰሜን አማራ ቀጠና በላይ ይህ አራተኛ ደጃዝማች ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ ዋና አዛዥ አርበኛ ተስፋዬ ማስረሻ ይገኛል። አርበኛ ተስፋዬ ማስረሻ እስኪ አጠቃላይ የነበረውን ውጊያና ከዚህ በፊት እያደረጋቸዋቸው ያለውን ውጊያ በተለይ በዛ አካባቢ ላይ ሰቅሰች እንቅስቃሴ እያደረገ ይገኛል። እንግዲህ በጥምረትም ባባዬ ብርጌድ እና የእናንተን ብርጌድ ቆስቁስ ብርጌድም፣ ሌሎች ብርጌዶች እየተጣመራችሁ በተለይ ከመተማ ወረዳ ጥቁሩን አስፋልት ይዞ እስከ ምዕራብ አርማቸው አካባቢ ባለው ሰፊ የሆነ ማጥቃትና ማህበረሰቡን እየሰበሰቡ ግንዛቤ መፍጠር፣ ማህበረሰቡ ከፋኖ ጎን እንዲቆም የማድረግ ስራ እየተንቀሳቀሳችሁ እንደምትገኙ ይታወቃልና እስኪን አስመልክቶ አጠቃላይ ያለውን ከትናንትናው ጋር አያይዘ መግለጫው እንድሰጠን ነው፣ ማብራሪያ እንድሰጠን ወደ አንተ ነው ልመጣው። እንግዲህ እስኪ አርበኛ አሰብሳይ እስኪ ማብራሪያ ስጠን እንግዲህ ያለውን ነገር። መልካም እንግዲህ በቀጠናው ሰሞኑን በነበረው እንግዲህ በመተማ ወረዳ ሽመላ ጋራ ቀበሌ አካባቢ ላይ እንግዲህ በተደጋጋሚ ጊዜ ውጊያ ስንፈጽም ቆይተናል። ከአርበኛ ክፍለጦር እንግዲህ በላይ የዘለቀ ብርጌድ እና ከአጣነጓሴ ብርጌድ ክፍለ ጦር በአባዬ አዳነ ብርጌድ ሁለቱ በአንድ ላይ በጥምር በመሆን ጥላትን በከለላ ጎጥ የምትባላለች ከሽመላ ጋራ ያለውን ምሽግ በደምሰል ወደ ካናል የተሰራ ምሽግ አለ። ሽመላ ጋራ ላይ ወደዛ እንዲገባ አድገና በተደጋጋሚ በዛው አድርጎ ደግሞ ወደ ታጉል ሊገባ ሲሞክር አላስገባዋል። እንቅስቃሴውን ደግሞ በስተወደ አደፈጣ በመወደን አካባቢ ደግሞ ቆስቆስ ከአርበኞች ክፍለ ጦር እንዲሁም ደግሞ ከአታናጓሴ ታካ ብርጌዶች አሉ። በዛ የተደባለቁ ወደ አራት ብርጌድ አሉ። ከአርበኞች እንግዲህ አንደኛው ኮስት ብርጌር ነው። ሁለተኛው ጓንግ ነው አባይ ዘውዱ በጥምር አሉ እዛው ላይ እንግዲህ ይህን ውጊያ የሚያረጉ ማለት ነው። ወደ ቁጥር አንድ የሚንቀሳቀሰውን ወደ ታጉር የሚመጣውን ደግሞ ሁለት ብርጌሮች አሉ። በአንድ ላይ ሆነን ወደዚህ ማስመጣት ማንቀሳቀስ አልችል ስን እዛው ሙትና ቁስለኛ ባለበት እያደረግን ስንቆይ፣ አሁን ደግሞ አቅጣጫውን ጥላት ሂሳብ ሰርቶ በአርባጅራ በኩል በምራ በኩል ወገሴን አድርጎ ትናንትና በሀያ አምስት ከቀኑ አስር ሰዓት ወደ ታጉር እኛ ወደ አለንበት ቀጠና እንቅስቃሴ አድርጓል። ስለዚህ እነዚህ ሁለቱም ብርጌዶች ማጥቃት የሚቻለው አቅጣጫውን ቀጠናውን ቀይሮ ነው በማለት ቀጠናውን አቅጣጫውን ቀይሮ መጥቶ ያው እንግዲህ እኛ ሂሳብ ደግሞ እሱ በሰራው ሂሳብ ልክ ሂሳብ ሰርተን ያው የሞተ ያጓጣን ብሎ በወታደር ስታንድር ቦታውን ጠብቀን ጠበቅ ነው አደጋ ላይ ያደርሰንበታል። እንግዲህ ሙትና ቁስለኛ ከአራት በላይ እንግዲህ ማህበረሰቡ እንደሰጠን ከአራት በላይ ሙት ከአስር በላይ ቁስለኛ ነው። ግን አሁን ደግሞ በሚሰጠኝ መረጃ ወደ አስራ አምስት እንደደረሰ ነው አሁን እየተሰጠኝ አለ ማለት። ስለዚህ ጠላትን አሁንም እንዳይወጣ ዙሪያውን ከበባ አድርገን በታችኛው መስፈር ደግሞ እንግዲህ በጥቁር አስፋልት ያሉት ኃይሎች ወደዚህ ተጠጓልቡና እዚ ጋ ያለውን ኃይል ምንም መቀራመት ነው ያለብን፣ መውጣት የለበትም በሚል አሁን ከበባ ላይ አድርገን እንገኛለን። እሺ። አርበኛ ተስፋዬ ማስረሻ በደንብ አድርገህ ገልጸዋል። እንግዲህ በትናንትና ሁለት እንደተገለጸው ሁለት ብርጌዶች ከአርበኞች ክፍለጦርና ከአጣናዋሴ ክፍለጦር ሁለት ብርጌዶች በደፈጣ በጠላት ላይ ከፍተኛ ኪሳራ ድርሰዋል። አሁንም ጠላትን ከበው በመጠባበቅ ላይ ይገኛሉ። እንቅስቃሴ በሚያደርግበት ሰዓት ላይ ትናንት እንዳደረጉት ለመምጣት ዝግጁ ናቸው። እንግዲህ አርበኛ ተስፋዬ ማስረሻም በዚህ ዙሪያ ላይ ሰፊ ማብራሪያ ሰጥቶናል። በተለይ የበላይ ዘለቀ ብርጌድ ከፍተኛ እንቅስቃሴ የሚያደርግና አሁን ላይ ከፍተኛ ኃይል በማደራጀት በማጠናከር ማህበረሰቡን ከሱ ጎን በማሰለፍ ትልቅ እንቅስቃሴ እያደረገ የሚገኝ ነው። ጠላትን መፈናፈኛ እያሳጣ የሚገኝ ነው። ይህም ትናንት ከትናንት በፊት የነበሩ ድሎችን ስንጠቅሳቸው የቆዩ ነው። በተመሳሳይ በትናንትና ዕለትም በምዕራብ አርማጭ ወረዳ ግራርኳ ቀበሌ በምትባል አካባቢ ላይ ጠላት አሁን ተስፋ ቆርጠዋል። ወደ ዝርፊያ ገብተዋል። ከስልሳ በላይ የሚሆኑ ቁሞችን መንገድ ላይ በማቆም ቀራት እንድል ና ያው ቅሚያ ማለት ነው ቅሚያ እየቀማ ይገኛል። ይህንም የፈጸሙት የመከላከያ ሰራዊት አባላት ና የጸረ ሽምቅ አባላት እንዳሉበት ነው። በተለይ እነዚህ በዚህ አካባቢ የቁም ከብት ንግድ የሚነግዱ አካላት ለእኛ ለአማራ ፋኖ አድርሰዋል እነዚህንም ሁለት ሁለት ሺህ ብር በከብት መንገድ ላይ በማቆም ወደ ወደ ግል አካውንት እያስገቡ እንዳለና ወደ ዝርፊያ በተለይ ተስፋ ቆረጡ። ይሄ ወራሪና ገዳይ መንግስት ነው የሚለው ወደ ዝርፊያ እንደገባ ታውቃል። ይሄንም ማህበረሰቡ እየተንገላታ እንደሆነ ንግልት እየደረሰበት እንደሆነና ነጋዴ ናችሁ በማለት መንገድ ላይ በማቆም ነጋዴዎችን እዛ ነው ግስካሪ ያላቸውን ሁለት ሁለት ሺህ ብር በመቅረፅ ወደ የግል አካውንታቸው እያስገቡ እንዳለ እየገለጹ ልን የሚገኝ በተለይ በበላይነት አብራሮው የሚባል የጸጥታ መዋቅር ኃላፊ ነው የሚመራው ነው የሚሉት ያለ በጥምረት ነው እየሰሩት ያለ እና ማህበረሰቡ ላይ እያደረሱ ያለ ጉዳት ከፍተኛ ስለሆነ ፋኖም ይህን ተደርሶ ይህን አጠናክሮ እንደሚቀጥል ይታወቃል። እርምጃ ለመውሰድም እያጠናቀቀ ነው የሚገኘው። ስለዚህ አሁንም በተጠናከረ ሁኔታ እነዚህ ብርጌዶችም ሌሎችም ክፍለ ጦሩም ከሆኑ የሚሰጡት ትእዛዞችን የወሰደ በእነዚህ አካላት ላይ ማህበረሰብ በሚያንገላቸው አካላት ላይ እርምጃ መውሰድ እንዳለበት እና እነዚህን የማሳረፍ እና እነዚህን የመደምጠት ግዴታ እንዳለ እና ጥንቃቄ አድርጎ ከማህበረሰቡ ጎን በአንዶ በመቆም የማህበረሰባችን እንባ እንዲያብስ በዚህ አጋጣሚ ጥሪ እናስተላልፋለን። ከዛ ውጭ ሁላችሁም እንደምታውቁት ጠላት በአሁኑ ሰዓት እንትኑን ቀይሯል። ስልቱን ቀይሯል ስልቱ ከዚህ በፊት በቀን እየመጣ የማጥቃት ዘመቻኔ ነበር አሁን ላይ አጠቃላይ እንቅስቃሴውን በሌሊት ስላደረገ በተለይ ለፋኖ ደግሞ ምቹ ሁኔታ ነው ሌሊት የሚንቀሳቀሰውን ኃይል በደፈጣ በመምታት አካባቢውን ስለማውቀው ቦታውን ስለማውቀው የሚመሩት ትንሽ ሰላም አስከባሪ የሚባሉ ባንዳዎች ናቸው እነሱ ደግሞ ሁሉንም አቅጣጫ መርተው ሊሄዱ ስለማይችል የመበተን ስራና የመደምሰት ስራ ለመስራት ሁላችንም በዝግጅት ላይ መሆን አለብን ይህን አውቀው ሰራዊታችን በሚያርበት ቦታ ላይ እና በሚንቀሳቀስበት ቦታ ላይ ሁሉ ጥንቃቄ እንዲያደርግ በዚህ አጋጣሚ ለማሳሰብ ፈልጋለሁ። አመሰግናለሁ። ውድ አድማጭ ተመልካቾች አሁንም መረጃችን እንደቀጠለ ነው። አብራችሁን እንድትቆዩ ባክብሮት እንጋብዛለን። ወደ ደቡብ አማራ ቀጠና አሳምነው ጽጌ እዝ መረጃችን ነው። በቀጥታ የምንሸጋገረው የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና አሳምነው እስከ ሰም ክፍለ ጦር አመራሮች የአቅመ ደካሞችን ሰብል መሰብሰባቸውን ገልጿል። ከውጊያ ጎን ለጎን የማህበረሰቡን ሰብል በመሰብሰብ አጋርነታቸውን አሳይተዋል። የክፍለ ጦሩ የስታፍ አመራሮችና የሰራዊት አባላት በሸዋ በረህት ወረዳ ሀገር ማርያምና ምንጃር ወረዳዎች የአቅመ ደካሞችን ሰብል በመሰብሰብ የህዝብ ልጅ መሆናቸውን አስመስክረዋል። ከውጊያ ጎን ለጎን የአቅመ ደካሞችን ሰብል በመሰብሰባችን ታላቅ ደስታት ሰምቶናል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የከሰም ክፍለ ጦር ማህበራዊ ዘርፍ ኃላፊ አርበኛ ይታገሱ አሰፋ ተናግሯል። ቀጠና አሳምነው ጽጌ አፋባ ከሰም ክፍለ ጦር ስም ይታገስ፣ አርበኛ ይታገስ ተሾመ ኃላፊነት ማህበራዊ ዘርፍ። በዛሬው ሰዓት አቅመ ደካማዎች መሰብሰብ የማይችሉ ባልጋ ላይ ያሉ ሰብል እየሰበሰብን ማንኛውም የክፍለ ጦር አመራርና እንዲሁም ታጋዎች በሙሉ የሰብል ስብሰባ ወቅት ስለሆነ ሰብል እየሰበሰብን እንገኛለን። ለዚሁም ያው መነሻችን ስራና የህልውና ትግልም ስለሆነ እየሰራን እየሰበሰብን በዚህ ቁመና ላይ እንገኛለን ማለት ነው። ታችንም ከዚህ አውደ ውጊያ ጎን ለጎን አሪያ የሚሆን የሰብል ስብሰባውን ስራ በተጓዳኝ እየሰራና እያገለገለ የሚገኝ መሆኑን ለመግለጽ ነው። ቀጠናም ያሉትም እንዲሁ በተመሳሳይ ወጥነት ባለው የዘመቻ ስራዎች እንደሚሰሩና ይህንኑም የሚሰሩ መሆኑን ማረጋገጫ በአንድነትና በንግግር የምንሰራ መሆኑን ማረጋገጥ እፈልጋለሁ። ያው ማለት ሰው በባህላችንም ቢሆን ኖሮ ሲወርድ ሲዋረድ የመጣው ያለው ለሌለው አቅም ያለው ደግሞ አቅም ለሌለው መተጋገዝ ባህላችንና ወጋችን ያልተረሳ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። ወቅቱ ሰብል የሚሰበሰብበት ጊዜ በመሆኑ የማህበረሰቡን ሰብል በየተዋረዱ እየሰበሰብን እንገኛለን። ያለው ደግሞ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነውዝ የከሰም ክፍለ ጦር ህግ አገልግሎት ክፍል ኃላፊ ኮማንደር ነጋሽ አሰፋ ናቸው። ኮማንደር ነጋሽ አሰፋ እባላለሁ በአማራ ፋኖ ደቡብ አማራ አሳምነው የከሰም ክፍለ ጦር የህግ ክፍል አላችሁ። በዛሬው እለት የአቅመ ደካማ ሰብል እየሰበሰብን ነው። አመራሩ በየቦታው እንደዚህ ሰብል ሲደርስ የአቅመ ደካሞችን ሰብል እንሰበስባለን። ይህን በማድረጋችን በጣም ደስተኛ ነን። ክፍለ ጦሩን በአጠቃላይ እስከታች እስከ ብርጌድ ድረስ የአቅመ ደካሞችን ሰብል እየሰበሰብን ነው ያለው በዚህ ሰዓት ጎን ለጎን ከ ውጊያችን ጎል ጎል ይህንንም እየሰራን ያለ ነው። ህብረተሰቡ በጣም ደስተኛ ነው። እኛም ደስተኛ ነን። በምንሰራው ስራ እየተደሰትን ያለ ነው። አቅመ ደካማችን በየቦታው ያሉ የኛ ታጋዎች የትኛውም አካባቢ ላይ እየሰሩ ነው ያሉት፣ እያገዙ ነው። በከሰንክት ቦታ ያሉ ብርጌዱ አመራሮቻችንና አባሎች ይህን ስራ በከፍተኛ ሁኔታ እየሰሩ ነው ያሉት። ይህን በማድረጋችን ደስተኛ ነን። ህብረተሰቡም ከጎናቸው በመቆማችን በጣም ደስተኛ ነን። ወደ አድማጭ ተመልካቾች የፋኖ የማህበረሰባዊ አገልግሎቶችን በመወጣት ረገድ በሰብል ስብሰባም፣ የተለያዩ የመንገድ ጥገና፣ የቧንቧና የውሃ መስመር ስራዎችን የመጠገና የማሻሻል ስራዎችም በተለያዩ ቀጠናዎች በአራቱ ማዕዘናት ፋኖ የሚከውናቸው የማህበራዊ አገልግሎት መስጫ ናቸው። ከዚህ ቀደምም እንደዚሁ በጎጃም ግንባር ለተማሪዎች ዩኒፎርም በማሰፋትም አገልግሎት እየሰጡ እንደሚገኙ መዘገባችን የሚታወስ ነው። መረጃችን አሁንም እንደቀጠለ ነው። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በድጋሚ ጋበዝኳችሁ። ወደ ጎጃም እናቀናለን። ጠላቱ ወደ አድጓሚ ተራራ ፈርጥጧል። ረመጡ የአፋ ባሃ ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር አስር አለቃ ፍሬም ብርጌድ ጥቅምት 6 2017 ዓ.ም በዛሬ ዕለት ወደ አዲስ ቅዳም ከተማ በመግባት ጠላትን እርምጃ ወስዶበታል። ጠላት በከተማዋ መውጫና መግቢያ ጨምሮ ምድሯ ላይ ሁሉ የቆፈረውን የቆም ሽግ በመተማመን ካለው አራዊቱ ውስጥ ግማሹን ከፍሎ ኬላ ዘርግቶ ለመዝረፍ ወደ አሸዋ ተንቀሳቅሶ የነበረ ሲሆን በረመጦቹ የአስራ ለቃ ፍሬ ማጥናፉ ትንፋሾች ሎሊስታ ላይ ተይዞ በመቀጥቀጡ አንድ ጓዱን ገብሮ የዝርፊያ አቅዱን ሳያሳካ ወደ አድጓሚ ተራራ እንዲፈረጥ ተደርጓል። በተመሳሳይ ዘራፊ ጓዱን ለመጠበቅ ከተማዋ በቁም ምሽግ ቁፋሮ የገበጣ ሜዳ ያስመሰላት የብልጽግና እንጉዳይ ጦር የረምጦቹን ወደ አዲስ ቅዳም ከተማ መንቀሳቀስ ገና እንደሰማ ጥቅምት ስድስትን እያስታወሰ የመሪዎቹን ቁም የሚል ትዕዛዙ ወደ ጎን በመተው ለጊዜው ነፍሱን ወደሚያትርፍበት አድጓሚ ተራራ መፈርጠጡ ነው የተሰማው። መረጃውን ያደረሰን ይበልጣል የእውነቱ ወይም የሳቱ ነው። የምዕራብ አማራ ቀጠና ቴዎድሮስ በዚሁ በጎጃም ግንባር የአደረጃጀት ስራዎችን አጠናክሮ እየሰራ ቀጥሏል። የ201ኛ ኮር ምስረታ ተጠናቋል። በስሩም 54ኛ ክፍለ ጦር፣ 64ኛ ክፍለ ጦር፣ 74ኛ ክፍለ ጦርን በማቀፍ ምስረታውን አጠናቆ የኮር አመራሮችን በጋራ ትውውቅ በማድረግ ለቀጣይ ስራዎች ራሳቸውን ዝግጁ በማድረግ ተልእኮችን በመስጠት በአዲስ አስተሳሰብ አዲስ ተስፋ በመሰነቅ ወደ ተግባር መግባታቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና ቴዎድሮስ ከሰሞኑ የኮር አደረጃጀትና ምስረታዎችን እንደዚሁም የአመራር መደባና ሽግሽጎችን የመስራት የመስራትና አደረጃጀቶችን የማጠንከር ስራዎች ላይ ትኩረት በማድረግ እየሰራ ይገኛል። ጎን በጎንም ስቦ መምታትና ስቦ ማስገዳት ስራዎችን አጠናክሮ እንደቀጠለ ነው። ለሚዲያችን የደረሰው መረጃ የሚያሳየው በወሎ ግንባር ከጋሸና ከተማ በቅርብ ርቀት በተደረገ ወደ ውጊያ ስምንት ያገዛዙ ወታደሮች ሲገደሉ አስራ አምስት ወታደሮች ደግሞ መቁሰላቸው ሰምቷል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑን ለማረጋገጥ ተችሏል። በዚህ ስፍራ ጥቅምት 25 ቀን ከእኩለ ቀን በኋላ በተደረገ ውጊያ የጠላት ብልጽግና ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ ሲከናነብ፣ በአንጻሩ ደግሞ የፋኖ ኃይል በውስን ኃይል ትልቅ ድል ያስመዘገብ እንደሚገለጽበት አውደ ውጊያ ሆኖ አልፏል። በቅርቡ የደጋው መብረቅ ኮርን መስርተው በምንሊክ እዝ ስር ከተካተቱ ክፍለ ጦሮች መካከል አንዱ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰደው እርምጃ ስምንት የጸረ አማራ ብልጽግና ቡድን ወታደሮች ሲገደሉ 15 ወታደሮች ደግሞ መቁሰላቸውን የእዙ ህዝብ ግንኙነት መምሪያም ያስረዳል። በውጊያው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ሶስት የሚሊሻ አባላት ከነ ሙሉ ትጥቃቸው ተማርከዋል። በቅርቡ ተመስርተው በምንሊክ እዝ ስር የተካተተው ኮሩ መስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባሉ ተጋድሎች አራት ኪሎ ላለ የጸረ አማራው ኃይል ባድ መርዶዎችን በአንጻሩ ደግሞ የወገን ኃይልን በድል ቁንጣን የሚያጨናንቁ ጀብዶዎችን በመፈጸም በድል ታጅቦ ቀጥሏል። ከዚህ ባሻገር በጋሽናና በዙሪያው ያሉት ለአብነት ያክል በሰሜን ወሎ ዞን ወረዳዎች ታዳጊ ከተማ የሆኑትን ከሆን እስታይ፣ ሻሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች ታዳጊ ከተሞች በሚኒልክ እዝ ቁጥጥር ስር ገብተዋል። እነዚህ ድሮች እየተመዘገቡ ያሉት አዲስ በተደራጀው በኮር ሰብሳቢ በሻለቃ ሀብቴ ባቡ እና በወታደር አዛዡ አርበኛ ተመስገን አለባቸው በሚመራው የደጋው መብረቅ ኮር አሃዶች ሲሆን የ ሰብላምባ ክፍለ ጦር አሃድ የሆነችው አምስተኛ ሻለቃም የበኩሏን ጉልህ ሚና እየተጫወተች ትገኛለች። ተጋድሎ ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ ለሙሉ በፋኖ ቁጥጥር ስር ይገኛል። ደላንታ ወረዳ ከወረዳ መቀመጫው ወገል ጤና ከተማ ውጭ ሙሉ ለሙሉ በፋኖ ቁጥጥር ስር ነው። መቄትና ጋሸናም ከከተሞቹ ውጭ ያሉ ቀበሌዎች 100% በሚንልቅ እዚ ቁጥጥር ስር ናቸው። ሌሎች ቁልፍ ወታደራዊ ቦታዎችን በቅርቡ ቁጥጥር ስር የሚውሉ ይሆናል ብሏል። ከዘመቻ ባናደው በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤት አማራ በማስገባት በሜካናይዝድና በአየር ኃይል በጀትና በድሮን ታግዞ በሙሉ አቅም ወደ ማጥቃት የገባ ፋሽቱ ሰራዊት ምሽግ ለቆ ወደ ፋኖ ቀጠናዎች እንዲገባ በማድረግ በአውደ ውጊያ ሞትና ቁስለኛ የማድረጉ ስራም በመማረክ ከአውደ ውጊያ ውጭ በማስኮብለል ብትንትኑ እየወጣ ይገኛል። ፋሽቱ ብልጽግና በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሀይቅ ከተማ ዙሪያም ምስራቃዊ ቀጠናዎች እስከ አፈር አጎራባች አካባቢዎች ባለፉት አምስት ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር አንድ ባለሸርጡ ክፍለ ጦር በኮሮ ወታደራዊ አዛዥ አርበኛ አዳባሽ መምሬና በኮሮ ዘመቻ አርበኛ እንድርስ ጉደሌ አጋፋሪነት ጠላትን አይቀጡ ቅጣት ቀጥተው አሳፍረው ቀጠናውን ልለቆ እንዲወጣ በማድረግ ታላቅ ድልን አስመዝግቧል። መዳረሻው ድልና ነጻነት የሆነ የአማራ ሕዝብ ትግልና ተጋድሎ ተጠናክሮ ይቀጥላል ሲል መረጃውን ያጋራው የምስራቅ አማራ ቀጠና ሜኒልክ እዝ የህዝብ ግንኙነት ክፍል ነው። ከአማራ ወጣ ወዳሉ ቀጠናዎች ያሉ መረጃዎቻችን ነው የምናስከትለው። ኦሮሚያ ምስራቅ አርሲ መርቲ ወረዳ ዛሬም ተጨማሪ ሰዎች ስለመገደላቸው ተሰምተዋል። ከትላንት በስቲያ ከአጨዳ መልስ ምሳ ሊበሉ እንደተቀመጡ አምስት ያክል ኦርቶዶክሳውያን መገደላቸው የሚታወስ ሲሆን፣ ዛሬ ደግሞ አንድ ኦርቶዶክስ አማኝ ሆንም በትላንትና ዕለት ደግሞ አንድ ኦርቶዶክስ አማኝ የሆነ ሰው መገደሉን ምንጮች ገልጿል። የተገደለው እንዳለ ሲሳይ የሚባል ሲሆን ፈረቀሳ ቀበሌ ተገድሎ ትላንት ስርዓተ ቀብሩ ስላሴ ቤተክርስቲያን ተፈጽሟል ተብሏል። በአንጻሩ ኦርቶዶክሳውያን ግድያ ትኩረት ያልተሰጠው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠቅላይ ቤተ ክህነት በሌላ አጀንዳዎች ላይ ተጠምዶ ታይቷል ብለዋል ታዛቢዎች። በብልጽግና የሚመራው የሃይማኖት ተቋማት ጉባኤ የሚባለው ስብስብም ተጠናክሮ የቀጠለ የማህበራዊ ሚዲያ ዘመቻ አጣጥሎ ተመልክቷል። በግሃድ የታየው ግድያ አጣሪ ልኡክ ልኪ ያለው ሲልም በፌስቡክ ገጹ ታይቷል። አሁንም በኦሮሚያ እየተደረጉ የሚገኙ የእልቂት ዜናዎች ተጠናክረው እንደቀጠሉ ናቸው። ታዲያ እናት ፓርቲ በቅርቡ ከ25 በላይ የኦርቶዶክስ እምነት ተከታዮች ባለቁበት ጉናና ምርት ወረዳዎች ከትላንት በስቲያም ጥቅምት 24 በምርት ይወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ እርሻ ስራ የወጡ ንጹሐን በሙሉ ታፍነው አምስት ወዳአሁኑ ሲገደሉ ቀሪዎቹ የደረሱበት አልታወቀም። ራሳቸው እንዳይከላከሉ ባለማና በጥንቃቄም በተፈጸመ ጥቃት እጣፋንታቸው እልቂታቸውን ቆሞ መጠበቅ ሆኗል ብሏል። እናት ፓርቲ እልቂቱን በጽኑ ያወግዛል፣ ልባዊ ሀዘኑንም ይገልጻል። ፈጣሪ ሀገራችን ኢትዮጵያና ሕዝቦቿን ይጠብቅ ሲል በመግለጫ አስደግፎ ይዞ ወጥቷል። አሁንም በተለያዩ ቀጠናዎች አማራን ማሳደድ፣ መግደል እና ረፍት መንሳት ተግባራቱ ተጠናክረው እንደቀጠሉ ናቸው። ወደ አለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን፣ ለዛሬም የሟለፋኖ ዜና ጥንቅር መረጃ ሰዓታችን እየመራረጥናቸው መረጃዎች እስካሁን የተከታተላችሁት ይመስል ነበር። መረጃዎችን ወደ እናንተ ማድረስ ደግሞ እንዳለ ቢክስ አብሬያቸው ቆይታ አድርጊያለሁ። በያላችሁበት ቸር እንዲገጥማችሁ ተመኘው።